ይሰማል? አደለ ይሰማል። እግዚአብሔር ይመስገን። እንዴ ናችሁ? በቅድሚያ ሁላችሁንም ሰላም ላለው። ዶክተር አብይ፣ ዶክተር ቢኒያም፣ ሁላችሁንም እንዴት ናችሁ? ጥሩ ውይይት ነው እየሰማችሁ ነበር። ሌትሊ ነው ጆይን ያረኳችሁ፣ ግን አሪፍ ነው። የምታነሷቸውም ነጥብ ጥሩ ነው። ዶክተር አብይ በግሌ ደግሞ አድናቂው ነኝ። የሚሰራውን ስራ በጣም እደግፋለው። በጣም መልካም ሀሳብ ነው ቲክቶክ ላይ ምናምን ይሄ የሌሎችን ወይም ማንፈልጋቸውን ነገሮች ላይ ትኩረት ከምንሰጥ የምንፈልገው ነገር ላይ ትኩረት ብናደርግ የበለጠ ያድጋል። ስለዚህ ሚዲያ ወይም ሌሎች ነገሮች እነዛኞቹን ማንፈልጋቸውን ለምን አገነናቸው ከምንል እኛ የምንፈልገው ማግነን እኛ የምንፈልገው ማጉላት ብንችል የተሻለ ጥሩ ነገር ይመጣል። አሁን ቲክቶክ የህፃናት ሐኪም እንደመሆን ይመጣል። አትሊስት ህፃናት ብዙ ያሉ ቲክቶክ ቢያንስ ከዛ ውስጥ ከሚታዩት ይሄ ኢንፍሉንሰር ነን ከሚሉት መሀል ሾልኮ የወጣ አንድ ሐኪም መኖሩ በጣም ደስ ይለኛል። ምክንያቱም በጣም ሚዲያ ወይም ይሄ ሌሎቹ ትኩረት የሚሰጡት ነገሮች በሙሉ አይ ነው መዝናናት አለበት ሰው ቲክቶክ ላይ ሲገባ፣ ግን አትሊስት ለትውልዱ አርአያ የሚሆን አንድ ሰው በማግኘቴ ደስ ብሎኛል። የምሬ ነው፣ ከልቤ ነው የምመሰክረው። ብዙ ጊዜ ምን አለ በሐኪሞች ዘንድ አሁን ኦልሞስት እየቀረ ይመስለኛል፣ እርስ በርስ አለመደጋገፍ ወይም አንዱ አንዱን አለማበረታታት አለ። እሱን ያው ራሳችን ላይ መስራት አለብን፣ ማበረታታት። ሚዲያውም፣ ይሄ አየሩም፣ መድረኩም በጣም ክፍት ነው ለሁሉም ይበቃልና፣ እርስ በርስ መደጋገፍ መተዳደግ አለብን ሁላችንም። ይሄ ነው በዋነኛነት የምሰጠው መልእክት። ሌላ እንደ ሀኪም ራይት ነው ያው በጣም ብዙ ቻሌንጅ አለ። ፊል አደርጋለሁ አዲስ ጆይን የሚያደርጉት ሬዚደንቶችን በጣም ፊል አደርጋለሁ ያለውን ሁኔታ አሁን ከኔ በፊት ሲናገር እንደነበረው ብዙ ነገሮችን አልፎ ነው ሬዚደንት ያንን ሁሉ የስፔሻላይዜሽን ትምህርት ጨርሶ የሚመጣው እና ይህንን ያው ህብረተሰቡ ቢረዳ መልካም ነው። አይ ነው። አንዳንዱ ሰው ገንዘብም ባይኖር ምንም ባይኖር ስሜቱ የሆነ ሰው እና መማር ያለበት ሰው አለ እንደው። ስለዚህ እነዛን ሰዎች ማገዝ ህብረተሰቡ መረዳት አለበት። ከብዙ ነገሮች ሳይኮሎጂካል ትራማ ምንን ሁሉ ነገር ፋሚሊ ኢሹን ሁሉ ነገር ችለው የሚማሩ ሰዎች አሉ። ይህንን አንድ የማነሳው ነጥብ ነው። ከዛ ውጭ ፊዚሽያኖች ያው አሁን ባይዘወይ አሁን ያለው ጂፒ ወይም አሁን ያለው ሐኪሞች ብዙ ኦፕሽን እንዳላቸው ማየት ችለዋል። አሁን በጣም የጠበበ መድረክ ወይም የተጣበበ ነገር አይደለም ያለው። ሁሉም አማራጫቸውን ኦፕሽናቸውን ያያሉ። ይበልጥ መክሮ እሱም በደንብ አይተው አስበው የሚበጃቸውን የሚጠቅማቸውን ለይተው የዓላማኝ ነው ብለው ቢገቡ መልካም ነው። ላለ አይኑ ምሬት ይኖራል። ላይፍ ይሹ የሀገሪቱ ሁኔታ ሁሉ ነገር ተስፋ ሊያስቆርጥ ይችላል። ግን በተቻለ መጠን ራሳቸው ላይ እንዲበረቱ የራስ ጤናን ሁሉን ነገር እንዲጠብቁ ይሄን ነው የምለው መልእክት። እንግዲህ እያየው ጨምራለሁ። እናመሰግናለን። ዶክተር ጂጂ ከሚኒስትሮ ፈልዝ ነኝ። ዶክተር ጂጂ ከሚኒስትሮ ፈልዝ ነው።